በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ። የልውል እግዚአብሔር ሰላም ከሁላችሁ ጋር ይሁን፣ በሁላችሁም ማድሮ ይኑር። የድንግል ማርያም ምልጃም አይለያችሁ። ዛሬ የምናስበው የእኩለ ጾሙን አጋማሽ ወይም የእኩለ ጾሙን ቀን ደብረ ዘይትን ነው። ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው። ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው ሦስት ሺህ ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት፣ በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ። የመምጣቱን ምልክት ነገረን። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል? አምላከ አማልክት እግዚአብሔር ነበበ ወጸውዓ ለምድር ይላል። የአማልክት አምላክ እግዚአብሔር ተናገረ እነሆ ምድርንም ጠራት ይላል። እግዚአብሔር ሰ ገሃደ ይመጽእ እግዚአብሔር ግልጾ ይመጣል። ወአምላክን ይያረምም ዝም አይልም አለ። ያኔ እንደመጣ እንደተተፋበት ያኔ መጥቶ እንደተቀለደበት ያኔ መጥቶ እንደተሰቀለ ያኔ መጥቶ ልብሱ እንደገፈፉት ያኔ መጥቶ ተጠማው ቢል ሐሞትና ከርቤ እንደሰጡት ያኔ የሾካክሊል እንደደፉበት ያኔ ጎጆቹን እንደቸነከሩ ያኔ እግሮቹን እንደቸነከሩ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ። አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ፣ ምን አይነት ትዕግስት ነው! ቀንድያን ለማይዋጋበግ ለማይዋጋበክ ምን አይነት ትዕግስት ነው በሸላቾቹ ፊት ዝም የሚል አለ። ነብዩ ኢሳያስም ተነበየ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው እንደ ተቀሰፈ ቆጠር ነው እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ እኛ ተቀበዝብዘን ነበረ በሱ መገረፍ በሱ ቁስልኛ ተፈወስን። ይሄን ግን ከትውልዱ ማናስተዋለ እያለ ተናገረ። አዎ እርሱ በቀዳኒው አደባባይ እየተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበረ። እሱ እነሆ ያኔ ዝም እንዳለ አለ አሁን ሲናገር ዳዊት አምላክን ህ አረምም ዝም አይልም። ለፍርድ ይመጣል፣ ዝም አይልም። አለምል ማለት ነው። ጻድቃንን በቀኙ ኃጣንን በግራ አቁምና ዝም አይልም በቀኛ ያሉት እናንተ አባቴ ብሩካን ይላል፣ ኑ ንዑ ሀቤ ብሩካኑ ለአቡዬ በግራ ያሉትን ይላል ሁሩ እምኔ፣ ከኔ ወግዱ ይላቸዋል። ዝም አይልም። ደብረዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው ይህ በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነፃ ይንፃ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን ስምንተኛው ሺ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል? ዛሬ ዓለማችን ረክሳለች። የሰዶም ድፍረት፣ የገሞራ ኃጢአት፣ የጊቢያ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው የእግዚአብሔር ሰው? በዚህ ሰዓት ማን ነው የቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ፣ በጾም እንገናኘው ወገኖቼ፣ በጸሎት እንገናኝ ወገኖቼ፣ በምጽዋት እንገናኝ ወገኖቼ፣ በስግደት እንገናኝ ያለቀ ዘመን ላይ ያለ ነው። ምድራችን ፈጽማ አርጅታለች ወደ ምጽአትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው እግዚአብሔርን አምነን በአንዲት እምነት ስምፀና ብቻ ነው። አይቀርም የተነገረው ትንቢት ሁሉ ደርሷል። ድንግል ተወልዳለች ወልደዋለች። እነሆ በቤተልሔም ይወለዳል ተወልዷል። በሰላሳ ዘመኑ ይጠመቃል ተጠምቋል። በቀራንዮ ይሰቀላል ብለው ትንቢት ተናገሩ፣ ተሰቀለ። በሶስተኛው ቀን ከሞት ይነሳል ብለው ተነበዩ፣ ተነሳ። እነሆ ያርጋል አሉ፣ በአርባኛው ቀን አረገ። መንፈስ ቅዱስን በሀምሳኛው ቀን ላከ። አንድ ትንቢት ይቀራል። አዎ ይመጣል። ምድር ትቀልጣለች። አዎ ይመጣል። የደብረ ዘይት ተራራ ይሰነጠቃል። ነብዩ ዘካርያስ ስለ ደብረ ዘይት ተራራ ሲናገር በትንቢት ምዕራፍ 14 ላይ ምን ብሎ ተናገረ? እግዚአብሔር አምላክ አማልክት ይመጣል አለ። የአማልክት አምላክ ይገለጣል፣ በደብረ ዘይት ተራራ ይቆማል። የደብረ ዘይት ተራራ እኩል ይከፈላል፣ አንዱ ወደ ምስራቅ፣ አንድ ወደ ምዕራብ። በዛ ሰዓት ጨለማም አይባልም ብርሃንም አይባልም። አስደንጋጭ ቀን ነው። ይህ የሚታሰበው በአምስተኛው ሳምንት የደብረ ዘይት ዕለት ነው። ከኃጢአት ነስተን የበደለ ክሶ ልቡን እንሆ ከእግዚአብሔር ጋር አገናኝቶ የዓለምን አስረሽ ምችው ንቆ ከዓለም ርኩሰት አምልጦ እንሆ እንደ ሎጥ የሚያመልጥ እንደ ኖህ መርከብ የሚሰራ አዎ እግዚአብሔር የሚጠራው እርሱን የሚያዘጋጀ እግዚአብሔር በደብረ ዘይት ተራራ ሲመጣ ዝም አይልምና፣ የአባቴ ብሩካን አንተ አባቴ ብሩክ አንቺ አባቴ ብሩክ ብሎ ይጠራሃል፣ ይጠራሻል። በቀኙ ለመቆም ያብቃን፣ ሟለ ጾማችን ያስፈጽመን።